ሁላችንም ሰብስክራይብ እናደርጋለን። ሴት ልጅ የምትሳመው ግንባር። ቪዲዮ ደግሞ በጣም ያምራል። ማርያም አይተዋል ወደ ነዋል

ታጥቂሽ ብዙ እንደ ዝናሬ ማን ይነካኛል? ዘፈን መስሚያ ነው፣ ቪዲዮ ነው ግን እኮ ተማሪ